ይህ እምቢ ያለ ኮራም የተሰኘው ፕሮግራማችን ክፍል ስምንት ነው። ኢንሻአላህ ከቁጥር ሰላሳ ሶስት ጀምሮ ያሉ አያቶችን ከሱረቱል በቀራ እንቃኛለን። በክፍል ሰባት ላይ አደም አለይሂ ሰላም አላህ የነገራቶችን ሁሉ ስም እንዳስተማረው አደም አለይሂ ሰላም ጀሚዕል አርዋህ ሁሉንም አርዋሖች ልጆቹን እንደተተዋወቀ

ፍጹም የሚተናነሱ ፍጥረታት መሆናቸውን ቃኝተን ነበር። እንሻላህ የዛሬው ፕሮግራማችን የሚጀምረው ከሰላሳ ሦስተኛው አያ ነው። መላእክቶች ላ ዒልመ ለና ኢላ ማ ዐለምተና አንተ ካስተማር ከንውቀት ውቀት ውጭ የምናውቀው ምንም ነገር የለም ብለው ዲክሌር ካረጉ በኋላ ካወጁ በኋላ አላህን ደግሞ ኢነከ አንተ ለዓሊሙ ልሐኪም አዋቂና ፍጹም ጥበበኛ አንተ ነህ ካሉት በኋላ አላሁ ተዓላ የአደምን አለይህ ሰላም እልቅና ለመላእክቶች ማሳየት ፈለገ። መላእክቶች አተጃሉ ፊሃ መዩፍሲዱ ፊሃ ወየስፊኩ ዲማ ብለው አንደኛውን ሳይድ ብቻ ነበር ስለ ሰው ልጅ ያዩት። ነገር ግን የሰው ልጅ የሚገርም ማንነት እንዳለው የሰው ልጅ ደግሞ ከተሰጠው ትልቅ ስጦታ መካከል እውቀት መሆኑን አላህ ለማሳየት አደም አለይህ ሰላምን እንዲህ አለው። ቃለ ያ አደሙ አደም አንቢኡሁም ቢአስማኢህም አንቢኡሁም ንገራቸው፣ ቢአስማኢህም ስሞቻቸውን። ማለትም አንቢኡሁም ማለት ኖ አነበዕ ሁወ ልከበሩ ልዓዚም፣ ነበእ ማለት ታላቅ ዜና ማለት ነው። ደ ግሬትስት ኢንፎርሜሽን፣ ታላቅ የሆነ መረጃ በአረበኛ ቋንቋ ነበእ ተብሎ ይጠራል። አላህ እንደዚህ አላለም። ቃለ ያ አደሙ አክቢሩሁም ቢአስማኢህም፣ ስሞቻቸውን ንገራቸው አይደለም ያለው አክቢሩሁም

ላይክ ደ ግሬትስት ኒውስ እንደ ታላቅ ዜና እንደ ታላቅ ኢንፎርሜሽን መላእክቶች ዘንዳ እንዲደርስ ፈልገዋል። እና አንቢኡሁም የሚለው በጣም ቢሩፎን ነው። ቢአስማ ይህም ማለትም ስማቸውንና ባህርያታቸውን ኔምስ ኤን ዲስክሪብሽን ስማቸውንና እነሱ ማንነታቸውን ግለጽላቸው አለ። ከዚ ቀጥሎ ፈለማ አምባአሁም ቢአስማኢህም ፈለማ ሊተራኺ ፋይናሊ ኢቬንቹዋሊ በስተመጨረሻ አምባአሁም ሶሮሊ ኢን ዲቴይል በጥልቀት አርዋሖችን ስሞችና ባህሪያታቸውን ካስተዋወቃቸው በኋላ ይላል። ፈለማ የሚለው ቃል አደም አለይሂ ሰላም እኔና እናንተን ለመላእክቶች ሲያስተዋወቃቸው አንደኛ ኢንዴብዝ በጥልቀት ነው ያብራራው። አንድ ሁለተኛ ሁለተኛ እኛን አደም ዐለይሂ ሰላም ለመላእክት ሲያስተዋውቅ ኢት ቱክ ታይም ሎንግ ታይም ረጅም ጊዜ ነው የፈጀው። ይኖ ረጅም ጊዜ ነው የፈጀው ሲባል እኛ የምናውቀው ጊዜ የሚባል ነገር አለ። ምድር ላይ ያለው ጊዜ፣ ምድር ላይ ያለ ጊዜ አይደለም፣ በሰማይ ያለው ጊዜ ታይም ዱሬሽኑ ጊዜው ፍጹም የተለየ ነው። ጊዜ ለመላእክትና ጊዜ ለእኛ አንድ አይደለም፣ የተለያየ ነው። እንደዛም ሆኖ የሚገርመው ነገር በመላእክት ዓለም ጊዜ ውስጥ እንኳን ሆኖ ኢት ዋዝ ሎንግ ኢንትሮዳክሽን በጣም ረጅም የሆነ መረጃ እንደሰጣቸው ጊዜ እንደፈጀ ለማሳየት አላህ ፈለማ አንበአሁም ይላል። ሱብሓነላህ አደም ዓለይሂ ሰላም አርዋህ ጀሚዕል አርዋህ ሩሆች የተባሉትን በአጠቃላይ ስምና ባህሪያታቸውን ለመላእክት አስተዋወቃቸው ሃዛ ዕልሙን ዐዚም ይህ እጅግ በጣም እጅግ በጣም የሚገርም የሆነ እውቀት ነው። እና ይ ኖ አይ ወንደር ኢማጂኔሽን ወርልድ ውስጥ ገብተን ይህንን ሐሳብ ለመረዳት ብንሞክር፣ ያ አደሙ አንቢእሁም ቢአስማኢሂም ከዛ በኋላ ፈለማ አንበአሁም አደም ተነስቶ አርዋህ በሙሉ ሲያስተዋውቃቸው መላእክቶች ምን አይነት የፊት ገጽታን ያሳዩት?

ወአይለሙ ማቱ ብዱነ ወማ ኩንቱም ተክቱሙን ወአይለሙ ማቱ ብዱን ግልጽ የምታደርጉትን ማቃለው ወማ ኩንቱም ተክቱሙን የምትደብቁትን ማቃለው አላልኳችሁም ነው ያለው። ያ ማለት በክፍል ሰባት ላይ አንድ ነገር ብያችሁ ነበር። ቁርአን ሁሉንም ታሪክ አይነግረንም ብያችኋል። ኢኒ ጃዒሉን ፊል አርዲ ኸሊፋ ባላቸው ጊዜ ተጨማሪ መረጃ ሰጥቷቸዋል ብያችሁ ነበር ተጨማሪ ኮንቨርሴሽን ዜር ሃድ ቢን ኮንቨርሴሽን ቢትዊን አላ ንልስ ካነ ከላም በይነሁም በአላህ እና በመላእክቶች መካከል ሌላ ዝርዝር ተጨማሪ ንግግሮች ነበሩ። እነዚያ ንግግሮች ግን አላህ አልነገረንም። እና በወቅቱ አተጃሉ ፊሃ መዩፍሲዱ ፊሃ ወየስፊኩ ዲማ ብለው የጠየቁት ከየት አውቀው ነው የሚለውን ሳብራራላችሁ አላህ ኢንፎርም አድርጓቸው ነው ብያችሁ ነበራ። ነገር ግን አላህ ኢንፎርም እንዳደረጋቸው እንዳሳወቃቸው ግን አልነገረንም። በቃ ቁርአን አልቁርአኑ

ስብሓናላ፣ ቁርአን አጂብ ነው። በጣም በጣም የሚደንቅ ነው። ለማንኛውም ምን አላቸው? አላህ አለማ ኩለኩም አላልኳችሁ? እኒ አለሙ ገይበት ሰማዋት ወል አርድ፣ በሰማያትን በምድር ውስጥ ያሉ ሚስጥራትን አውቃለሁ ብዬ አልነገርኳችሁም ወይ? ተመልከቱ፣ በሰማያትና በምድር ውስጥ ያለው ፍጥረት ወይም ደግሞ ገይብ የሆነ ሲክሬት ሚስጥራት ሚስጥር የሚሆኑት ለፍጥረታት ነው ለመላእክትም ለጂኒም፣ ለሰው እንጂ፣ አላህ ዘንዳ ገይብ የሚባል ነገር የለም። ኩሉ ሸይኢን እንደ ረቢና ሰዋ።

በሰማያትና በምድር ውስጥ ያሉትን ሚስጥራት ገይብ የሆኑ ነገሮችን አውቃለሁ የሚላቸው ለእናንተ ገይብ የሆነ ማለት ነው፣ ለመላእክት ገይብ የሆነ እንጂ ለአላህ ገይብ የሆነ ነገር ኖሮ ከዛ አላህ ያወቀው ነገር ነው ማለት አይደለም። እንደዛ አይደለም። ኦኬ። ከዛስ፣ ወአለሙ ማ ቱብዱን አለ፣ ግልጽ የምታደርጉትን አውቃለሁ አለ። ቆይ ቆይ ቆይ፣ ግልጽ የምታደርጉትን አውቃለሁ በሚልበት ጊዜ ግልጽ የሚደረግ ነገር እኮ ማንኛው ሰው ነው የሚያውቀው አይደል? ለምሳሌ እኔ አስር አስር ቁጥር ብል በቃ አስር ቁጥር የሚለውን ግልጽ አድርጊያለሁና ሰምታችኋል። ፐብሊክ የሆነ ነገር ሁሉ ነው የሚያውቀው? ታዲያ አላህ ለምንድን ነው ወአለሙ ማቱ ብዱ ነው የምትገልጹትን አውቃለሁ የምትገልጹትን አውቃለሁ ማለት ከመግለጻችሁ በፊት ማለት ነው። ለምሳሌ እነሱ በውስጣቸው የነበረ ሐሳብ ነበር። እርሱ ምንድነው አተጃዕሉ ፊሃ መንዩፍሲዱ ፊሃ ወየስፊኩ ዲማ ረቡና ጀለ ወላ የዓለም አላህ ያውቃል ይህንን ከንሰርናቸውን ናቸውን ይህን ጭንቀታቸውን ሳይናገሩት ፐብሊሳይዝድ ሳያደርጉት በፊት ሳይገልጡት በፊት አላህ ያውቀዋል። ወዓለሙ ማቱቡዱን ማለት የገለጻችሁትን ነገር ግልጽ ያደረጋችሁትን ነገር ግልጽ ከማድረጋችሁ በፊት ወረድ ያውቀዋለሁ። ወማኩንቱም ተክቱሙን ድብቅ የምታደርጉትንም አውቃለዋል። ቆይ ቆይ ቆይ ቆይ፣ መላእክት ምንድን ነው የሚደብቁት? ከአላህ ከአላህ ምን ይደብቃሉ መላእክቶች? አስለን መላእክቶች ሲጀመር ከአላህ የሚደበቅ ነገር እንዳለ ያምናሉ ብለ ታስባለህ? ኖ። ግን ወማኩንቱም ተክቱሙን መላእክቶች፣ ከነሱ ጋራ ከጅን ጎሳ የሆነ ኢብሊስ የሚባል ፍጡር ነበር። ኢብሊስ አቡል ጅን ነው፣ የጅኖች አባት ነው። ኢብሊስ ማለት ተስፋ የቆረጠ ማለት ነው። ከአላህ ራህመት ተስፋ የቆረጠ ይህ ኢብሊስ የሚባለው የጂኖች አባት አቡልጅን የሆነው። ምክንያቱም ቁርአን በግልጽ እንደሚነግረኝ ኢብሊስ ከመላእክት አይደለም፣ ማለትም ከመላእክት ዝርያ አይደለም። በግልጽ ቁርአን ሱረቱ ካፍ ምዕራፍ 18 ቁጥር 50 ላይ ወይዝ ኩልና ሊልመላኢከቲ ስጁዱ ሊአደም ለመላእክት ስገዱ ባልናቸው ጊዜ ለአደም፣ ፈሰጀዱ ኢላ ኢብሊስ ከኢብሊስ በስተቀር ሁሉም መላእክቶች ሰግደዋሉ። ካነ ሚነል ጂን ይላል፣ ከጂን ፍጥረታት መካከል ነበር ይላል። ኦሪጅኑ ሂ ወዝ ፍሮም ጂን ከጂን ነው። እንሻላ ወደፊት ስለ ጂኖች፣ ስለ ሸይጣን፣ ስለ ኢብሊስ በጥልቀት እንነጋገራለን ሱረቱል አዕራፍ ላይ ስንደርስ። ለማንኛውም ግን በኢማን ደረጃ በኢማኑ ኢብሊስ ነፃ ምርጫ ያለው ፍጡር። ጅኖች ነፃ ምርጫ ያላቸው ፍጡሮች ናቸው። የመታዘዝም ያለመታዘዝም ነፃ ምርጫ አላቸው፣ ልክ እንደ ሰው ልጅ። መላእክቶች ነፃ ምርጫ የላቸው እና በኢማኑ ከፍ ከማለቱ የተነሳ መላእክቶች ከአላህ ጋር የሚያደርጉትን ሚቲንግ ይሳተፍ ነበር። ካነ ዕንደሁ ደረጃ ዓሊያ፣ ከፍ ያለ ደረጃ ነበር እና ኢኒ ጃኢሉን ፊልአርዲ ኸሊፋ የሚለውን ማስታወቂያ በሚነገርበት ጊዜ ኢብሊስ ካነ መውጁድ ከነሱ ጋር አብሮ ነበር። ሰምቷል። ኤቭሪቲንግ ያውቃል። ነገር ግን መላእክቶች አላህ ምን አላቸው? ወማ ኩንቱም ተክትሙና እናንተ የምትደብቁትን አውቃለሁ አለ። እነሱ ምንም አልደበቁም። መላእክቶች በእነሱ ውስጥ ግን የተደበቃል። እርሱም ማን ነው? ኢብሊስ። ከዚህ በፊት ምን ብያቸዋለሁ? ኢብሊስ ማስታወቂያው ሲነገር ኢኒ ጃዒሉን ፊል አርዲ ኸሊፋ ሲባል ስለ አደምና ስለ ልጆቹ መምጣት አላህ ለመላእክት ሲያስተዋውቅ፣ ለእሱም ሲያስተዋውቀው መላእክቶች ጥያቄ አንስተዋሉ። ኢብሊስ ግን ዝም ነበር ያለው። ለምን? እኛ ሳንመጣ በፊት ስለጠላን፣ እኛ ሳንመጣ በፊት ስለቀናብን፣ እኛ ሳንመጣ በፊት ጠላትነትን ስላወጀ፣ ግን እኛ ሳንመጣ በፊት ጠላታችን እንደሆነ

በሴራ የቁርአን ጥናት ማዕከል በሴራ ኢንስቲትዩት ፎር ቁርአን ስተዲ ወማ ኩንቱም ተክቱሙን አለ እና ኢንዳይሬክትሊ ለኢብሊስ እየነገረው ነው። ቲንኪንግ ምን እንደምታስበ ይታወቃል።

ተመልከቱ ወይስ ቁልና ለሁም እንዲህ ባልናቸው ጊዜ ለአደም ስገዱ ቢልኖሮ መላእክቶች አላህ ተቀይሞብናል ማለት ነው። ምክንያቱም ጥያቄ ጠየቅን። ከዛ የአደምን የሚገርም ማንነቱን አስደናቂ የሆነ እውቀቱን አሳየን እና በአንድ ሳይድ ማየታችን ስህተት እንደነበረ አደም ራሱ ምስክር ሆኖ አሳየን እና አላህ በእኛ ቅር ብሎታል እንዳይሰማቸው አላህ ስማቸውን ድጋሚ ጠራው። አከበራቸው ይኖ ታውቃላችሁ አይደለም ከሆነ ሰው ጋር ስንጣላ ዊ ዶን ሜንሽን ስማቸውን አንጠራም። ነግሬ ያን ነበር ምናምን ነው ምንለው ስም አንጠራም። ነገር ግን አ ወኢዝ ቁልና ሊል መላኢከት በማለት አላቃቸው አንድ ሁለተኛ፣ እስጁዱ ሊአደም ለአደም ለክብሩ ስገዱለት የሚለው ሀሳብ ከማየታችን በፊት ወኢዝ ቁልና ነው የሚለው ቢማና

ማዕረግ ስለሆነ አላህ ወኢዝ ቁልና ነው ያለው። እኛ እንዲባለን ጊዜ ለአባታችን ውስጁዱ ሊአደም ለአደም ስገዱ። ከዛ ፈሰጀዱ ይላል። ፈሰጀዱ ዩኖ ወሰጀዱ አይለም። ወሰጀዱ ቢሆን ከዛ ሰገዱ ወይም ሱመ ሰጀዱ ከዛ በኋላ አስበውበት። ኦኬ እንስገድ

ነዝሃብ ኢላ ሱረቱል ሂጅር ላይ እኒድ ሱረቱል ሂጅር ምዕራፍ 15 ላይ መላእክቶች እንዴት ለአደም እንደሰገዱ ሲገልፅልን፣ አላ ተመልከቱ ሱረቱል ሂጅር ምዕራፍ 15 29 ላይ ፈኢዛ ሰወይቱሁ ወነፈክቱ ፊህ ምን ሩሒ ገና አደም ሳይመጣ በፊት ነው። አ ኢዛ ሰወይቱሁ ቅርፁን ባስተካከልኩ ጊዜ ወነፈክቱ ፊህ ምን ሩሒ ከእኔ ከሆነ ሩሕ በምነፋበት ጊዜ ፈቀዑ ለሁ ሳጅዲን። ይኖ እስጁዱ ስገዱ ነው። ፈቃዑ ለሁ ሳጅዲን ለስግደት ተወርወሩለት ማለት። ፈቀዑ ከአኖ የጉል ማዒንደኩም ወቅት ዩሮናፍ ታይም ጊዜ የላችሁ። ፈቀዑ ለሁ ሳጅዲን መቼ ሲመጣ ገና ኳ አልተፈጠረም። ሱረቱ ሂጅር ላይ

የሚመስለው ከእውቀቱ በኋላ ነው ግን አይደለም እንደዛ አይደለም ሁሉንም የአደም ዐለይሂ ሰላምን ታሪክ ሰባቱም ሱራ ላይ ሄዳችሁ ብታዩት ከሩህ በኋላ ነው ሩህ ከተነፋበት በኋላ ኦኬ ለማንኛውም ግን ፈኢዛ ሰወይቱሁ ወነፈክቱ ፊህ ምን ሩሂ ፈቀዑ ለሁ ሳጅዲን ሰው ተነግሯቸዋል መላእክቶች ይሄንን ኢብሊስም ሰምተዋል ይ ከዛ ቀጥሎ ሰላሳኛው አያምን እንደሚል ታውቃላችሁ ፈሰጀደ አልመላኢከቱ ይላል መላእክቶች ሰገዱ ይላል ማለትም አላህ አደምን ፈጠረው፣ ወነፈኸ ፊህ ሚን ሩሒ ከሱ በሆነ ሩሕ በነፋበት ጊዜና አደምን ሩሕ ያለ ፍጡር አድርጎ አምጥቶ ፊታቸው ሲያቆመው ፈሰጀደ ልመላይከቱ ኩሉሁም መላእክቶች ሁሉም ሰገዱ ይላል። ሱረቱ ልሂጅር ሰላሳኛው አያ ፈሰጀደ ልመላይከቱ ምን ኩሉሁም ሁሉም መላእክቶች ሰገዱ። ከዛ ቀጥሎ አጅመዑን ይላል አጅመዑን አጅመዑን ማለት ኦል ቱገዘር ሳይመልቲኒየስሊ፣ ሁሉም በአንድ ወቅት በተመሳሳይ ወቅት ሰገዱ ይላል። ይኖ ሱረቱን ሂጅርን የመጣሁላችሁ ሰላሳኛው አያ ለምን መሰላችሁ? ፈሰጀደል መላኢከቱ ኩሉሁም ሁሉም መላእክት ሰግዷል። ሁኔታቸውን ማወቅ ከፈለክ የሰገዱበትን መንገድ አጅማዑን ነው አለ። ምን ማለት ነው አጅማዑን? ኦልቶጌተር ሳይመልቲኒየስሊ ሁሉም መላእክት በተመሳሳይ ሰዓት ነው የሰገዱት፣ አንድም የቀረ የለም ማለት ነው። ኢቨን እንኳን ይኖ እኛ ሰላት ላይ ስንሆን ኢማም እያሰገደን ስንሰግድ አይታችኋል። ሁላችንም እኩል ሳይመልቲኒየስሊ በተመሳሳይ ፍራክሽን ኦፍ ሰከንድስ ነው ስጁድ የምንወርደው አይደለም፣ ይለያያል አንዳንዱማ ሱጁድ ብላ ተወርደው ይላለ። ወረዳችሁ እን እንውረድ እንዲህ ብሎ የሚወርዳለ መጨረሻ አለ። እንደዚያ አይነት የመልአክ አጅማዑን ነው አለ። ሳይመልቲኒስ ሰገዱ። ይህንን አደም አለይ ሰላም በአይኑ ነው ያየው። ምን ያህል አስደናቂ የሆነ ፍጡር ቢሆን ያ ማለት ለአደም አለይህ ሰላም የተሰገደው የክብር ስግደት የሰው ልጆች ባጠቃላይ የአደም ልጆች በአጠቃላይ የላቁ መሆናቸውን ማሳያ ነው። ግዴታ አላህ በሁሉም ላይ ሩህ አድርጎ ለሁሉም ሰገዱ ማለት አይጠበቅበትም። አደምን ወርዚ ኦፍ ሰጅዳ ለስግደት መላእክቶችን እንዲያበቃቸው ያደረገው ነገር በውስጡ ያለው ሩህ ነው። ስብሐናላ እና አደም ምን ተሰምቶት እውነት በቃ ኢማጂኔሽን ወርልድ ውስጥ ግቡና፣ ምን አይነት ስሜት ሊሆን ይችላል የሚሰማው? ምን አይነት የክብር ማዕረግ ሊሆን ይችላል የሚሰማው? እንደው በቃ ጀነት ገብተን አላሁመ እጅዐልና ሚን አህሊል ጀና፣ ጀነት ገብተን ይህንን ቪዲዮ ማየት ያለብን አይመስላችሁ? ሱብሓናላህ የአደም ሪያክሽኑ ያንን ክብር ሲያይ ሪያክሽኑ ምንድን ነው? ይህ ነው በቀላል ምሳሌ ልስጣችሁ። እናንተ በልጃችሁ ደስጣችሁ ወላጆች በደንብ ውስጣችሁ እንዲገባ፣ ልጃችሁ ተምሮ ልጃችሁ ተምራ ስትመረቅ ተምሮ ሲመረቅ የምርቃቱ ቀን ተገኝታችሁ ምን አይነት ስሜት ነው የሚሰማችሁ? ምን አይነት ደስታ ነው የሚሰማችሁ? አስባችሁታል? አይደም ያ ሁሉ መላእክት ማለት የመላእክቶችን በነገራችን ላይ መላእክቶች ሰገዱ ሲባል የእኛ አይነት ስግደትን አታስቡሽ የእኛ አይነትን ስግደት በአእምሯችሁ እንዳይመጣ። የእነሱ ስግደት አናዘር ፎርም ኦፍ ሰጅዳ ነው። እና በቃ አጂብ ነው በጣም። ከዛስ፣ ሁሉም መላእክት በተመሳሳይ ሰዓት ሲሰግዱ አደም ቆሟል። መላእክቶች ሁሉ ሰግዷል አት ደ ሴም ታይም። እና የቆሙ ሁለት ፍጥረታት ብቻ ነው ያሉት። አንደኛው አደም ነው፣ አንደኛው ኢብሊስ ነው። በዚህ ነው የምዘጋላችሁ። ሼም የሚባል ነገር አለ። ሼም በነገራችን ላይ አንዳንድ ወንድሞች አሉ፣ አንዳንድ ሴቶች አሉ። ሼም ይዟቸው የሚሰግዱ ጀማ ቁጭ ብለዋሉ፣ ምናምን። አንድ ላይ ሳምንት እኮ አልሰገደችም፣ ሳምንት አልሰገደም። እና ጓደኞቿ በሙሉ ተነስተው እየሰገዱ ነው። ሜቼስ ምን አረገዋለሁ? ሂር ዊ ጎ ብሎ የሚሰግድ አለ። የምትሰግድ እህት አለች። ኢብሊስ ሼም እንኳን አልያዘው አይገርምን?

እነዚህ ሀሳቦች ምን ማለት ናቸው? እንሻላ በሚቀጥለው ክፍለ ጊዜ ስንመጣ እንቃኘዋለን። ስለ ሸይጣን እንድታውቁ ዛሬ የምፈልገው አንድ ነገር ሸይጣን ሼም አያቅም፣ ውለታም አያቅም። ሸይጣን የማያውቀው ነገር ብኖ ሼም ማፈር የሚባል ነገር አያውቅም። ባረከላሁ ሊወለኩም ፊ ልቁርአን ልሐኪም ወነፋኒ ወእያኩም ቢአያች ወዚክሪ ልሐኪም። አሰላም ዓለይኩም